ሰላሙ አለይኩም እንዴት ናችሁ? ውድ ቤተሰቦች ሁላችሁንም ሰላም ብያለሁ። በያላችሁበት ሰላማችሁ ብዘዝት ይበል። ሀገራችንን አላህ ሰላም ያደርግልን። እንደ ወጡ ተመቅረት አላህ ይጠብቃችሁ። ሀባይብ ዛሬ እንደተለመደው በአዲስ ቪዲዮ፣ ዛሬ ቀኑ እሮብ ነው፣ ኦክቶበር 29 2025፣ በዛሬ በእሮብ የቀኑ ውሎ ይዤላችሁ የመጣሁት ምን አዲስ ነገር አለ የሚለውን እንዲሁም ደግሞ ወርቅ ብንገዛ ምን ያክል አስቀምጠን ብንሸጠው ትርፋማ እንሆናለን የሚለውንም ይዤላችሁ ብቅ ብያለሁ ማለት ነው። ሀባይብ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ቤተሰብ የሆኑም ቪዲዮውን ከወደዳችሁት ላይክ እና ሼር ማድረጋችሁን እንዳትረሱ። ቀጥታ ወደ መጣሁበት አልፋለሁም። ወርቅ እንግዲህ አዲስ ነገር የለም፣ ትላንት እንደነገርኳችሁ ነው። አዲስ ነገር ሲኖር ይዤላችሁ ከጨመረም ከቀነሰም እመጣለሁ ማለት ነው። ከዛ ውጭ ግን ወርቅ ብትገዙ ምን ያክል ያተርፋል የሚለው እንደ ግራሙ ብዛት ነው የምትገዙት ግራም ብዛቱ ይወስነዋል ማለት ነው። ምሳሌ 20 ግራምና አምስት ግራም አንድ አይደለም ትርፉም ስትገዙም ስትሸጡም ማለት ነው። ከዛ ውጭ ግን ምን ያክል ብናስቀምጠው ለሚለው ወርቅ ዛሬ ገዝተሽ ወይም የዛሬ ወር ወይም የዛሬ 3፣ 4 ወር አስቀምጠሽ ለመሸጥ አያተርፍም። ይህን ማወቅ አለብን። ወርቅ ሁለት አመት አንድ አመት አስቀምጣችሁ ብትሸጡት ትርፋማ ነው የምትሆኑት ማለት ነው። በራሴም ስላየሁት በጓደኛም በሁሉም ስላየሁት ነው ይሄንን የምላችሁ ማለት ነው። እንግዲህ ድሮ ገዝታችሁ አሁን የምትሸጡ ልጆች ያው ታውቁታላችሁ፣ ትረዱኛላችሁ በቀላሉ ማለት ነው። እና ይህን የምላችሁ ላልገዛችሁ መግዛቱ ሀሳብ ላላችሁ ለወደፊቱ ነው። እና ውዶቹዬ አንድ ትሕቴ እንግዲህ ሁለት ሺህ ሁለት መቶ ሪያል ነበር የገዛችው። ወደ መጨረሻ ላይ ያሳያችኋለሁ ምን ያክል እንዳሰበላት ማለት ነው። ስለዚህ ወርቅ ኖረኝም አልኖረኝም ኖረኝም፣ እኔ ለወርቅ ግድ የለኝም የምበላው አለጣ እንጂ ወርቅ አያሳስበኝም የሚሉ ልጆች አሉ። ሁላችንም እኮ የምንበላው እንድናጣ አንፈልግም። ዋናው ነገር ሆዳችን ነው። ይሄ የታወቀ ነው። ምክንያቱም እየራበን መኖር አንችልም። ነገር ግን ወርቅ ደግሞ ጌጥ ነው። ሁለተኛ ደግሞ ትርፋማ ትሆናላችሁ። መቼም ነጋዴዎች እኮ ትርፍን ይፈልጋሉ። ከአንዱ ሀገር አንዱ ሀገር የሚዘዋወሩት ትርፍ ለማገኘት ነው። እናንተ ደግሞ እየሰራችሁ ገንዘብ ካገኛችሁ ብትገዙት አንደኛ ታጌጡበታላችሁ። እያጌጣችሁበት መሸጥ ብትፈልጉ ደግሞ የበለጠ አትርፋችሁ ነው የምትሸጡት ማለት ነው። ይሄም ማወቅ አለባችሁና እንደዛ አትበሉ። ሆድ ምንድን ነው? ማንኛችንም ቢሆን ካልበላን መኖር አንችልም። እሱ እንዳለ ሆኖ ይሄ ደግሞ ማጌጫ ነው፣ ካለን እናጌጣለን፣ ከቸገረን ደግሞ እንሸጠዋለን ማለት ነው። እና ወርቅ ግዙ፣ እንዳትሞኙ መንቃት አለባችሁ እና ይሄን እምላችሁ ለምተኙ ልጆች ነው፣ ለምተኙ ላልነቃችሁ ብዙ ልጆች። መሻላ ተባረከላህ፣ አሁን ላይ እየነቃችሁ ነው። አላህ ይጨምርላችሁ፣ ግን ላልነቁት ነው ይሄ መልሴ ማለት ነው። እና ውዶችዬ ይሄ እዚህ ጋር እንደምታው 9 ግራም ነጥብ 7 ነው በ2200 ሂሳብ ነው የተገዛው አሁን ግን ስንት ነው የሰጠን 3930 ሪያል እንግዲህ ትርፉን እናንተ ምን ያክል ነው የሚለውን እሰቡት ምን ያክል እንደሚያተርፍ ወርቅ ነው ይህን ለእናንተ ለማሳየት ነው እዚህ ጋር ያ ምንድነው ያመጣሁላችሁ ማለት ነው ውዶቼ ስለዚህ ንቁ ንቁ፣ እህቶች፣ ገንዘባችሁ ለማይረባ ጫማና ልብስ አታባክኑ። በመጀመሪያ ቤት ከሌላችሁ ቤት ግዙ፣ ካላችሁ ደግሞ ወርቅ ግዙ። እኔ ይሄንን የምላችሁ ቦታ ግዙ፣ ወርቅ ብትገዙ፣ ለምሳሌ ወርቅ ትንሽ ትንሽ ትንሽ እያላችሁ 3 ግራም 4 ግራም 10 ግራም 20 ግራም ከዛ በላይ እያላችሁ ብታጠራቅሙ እውነቴን ነው የምላችሁ ገንዘብ በሪያል ከምታስቀምጡ ሪያሉም ጥሩ ነው፣ ጥሩ አይደለም ማለት አይደለም። ሐዋላው በሐዋላው በምትልኩ ሰዓት ሊጨምር ይችላል። ወርቅ ግን የበለጠ ያተርፋችኋል። ቤት መግዛት ስትፈልጉ ያን ያጠራቅማችሁትን ወርቅ ወስዳችሁ ታንኳኩታላችሁ፣ ትሸጡታላችሁ ማለት ነው። ገባችሁ? ሳታስቡት እዛ ላይ ነው የሚወጣው ብሩና። መንቃት አለባችሁ። ልብስ አሰብስቡ በጥቅሉ